ሰላም ሰላም እንዴት ናችሁ? የኢየሱስ ስም የተባረካችሁ። በተደምሮ መተናል ላይ በማድረግ ጀምሮ ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያደናል። እንግዲህ ምንም ማድረግ አይቻልም። መንገድ ላይ አንዳንድ ጊዜ ገጥማችሁ ያውቃል። ጌታን ተቀበለኸን ጌታን እኛ ከቃሉ ጋር ናችሁ። ይህንን ያለው ክርስቶስ ነው። በማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ ስንመለከት ጌታችን ኢየሱስ ክርስቶስ እንደዚህ ይላል። የእምነታችን ጀማሪና ፈጻሚ እንዲህ ይላል እናንተን የሚቀበል እኔን ይቀበላል፣ እኔን ደግሞ የሚቀበል የላከኝን ይቀበላል። ቅዱሳንም ሰዎች ሳይቀበሉ ክርስቶስን ተቀበለናል ቢሉ ሞኝነት ነው። ክርስቲያኖች ከዚህ በኋላ ሰው ጌታን ተቀብለሃል ወይ፣ ጌታን ተቀብለሻል ወይ፣ ጌታን ተቀበሉ ሲሏችሁ መልሱላቸው። በደንብ ቆርታችሁ ንገሯቸው። እኛ ክርስቶስን ከቅዱሳን ጋር ቢተቀበሉ ወይ? መጽሐፍ ግን እንዲህ ብሎ ይናገራል። ስሙ፣ ዮሐንስ ወንጌል ምዕራፍ አንድ ቁጥር አስራ ሁለት ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ኢየሱስን ተቀበል ስንል መጽሐፍ የምናገረው ነው። የምናወራው ተረት አይደለም፣ ወይንም አፈታሪክ አይደለም። ህይወት እሱ ስለሆነ በነገራችን ላይ ቅዱሳንም የምናገሩት እኮ ስለ ኢየሱስ ነው ሐዋርያቶች እኮ ስለ ኢየሱስ ነው የሚያወሩ እናንተን የሚቀበል እኔንም የሚቀበል እነሱ እኮ ስለ ኢየሱስ ነው የሚያወሩት ኢየሱስን ተቀብሎ ህይወት እንዲያገኙ በኢየሱስም እንዲያምኑ እነሱ ራሳቸው እኮ ያን ነው የምናገሩ ደግሞ እንዴት አጣሙ ነው እያወራ ያለው ተው እንጂ ወንድም መጽሐፍ የምናገረው ወደዚህ አንተ እያወራ ያለው ወደዚህ በቃ ኢየሱስን ተቀበል አለቃ ኢየሱስን ስማ አለቃ ቅዱሳንም ስለ እሱ ነው። መጽሐፍ ሁሉ ስለ እሱ ነው። በቃ አለቀ። ስለማንም አደለም። ኢየሱስ ብቻውን ያድናል። ኢየሱስን ደርቦ መቀበል ያድናል አይለም። ኢየሱስ ጌታ እንደሆነ በአፍ ብት መሰክር እግዚአብሔርም ከሙታን እንዳስነሳ በልብ ብታምን ትድናለ ይላል። ሌላ ነገር መጨመር መደረብ አይቻልም። መጽሐፍ የምናገረውን እንቀበል። ኢየሱስ መንገድ ነው። ሌላ መንገድ ነው የሚባል ነገር የለም። እንትናንም አንድ ላይ አረጋችሁ ተቀበሉ። እነ እንትናን መንገድ ነው አይለም አይለም። መጽሐፍ እንግዲህ ምንም ማረግ አይቻልም። ክብር ለኢየሱስ ይሁ ሰው ማርያም ታማልዳለች የሚል አንድ ጥቅስ ይዘህልኝ ትመጣለህ። እኔ ወዲያውኑ ነው እናንተ ጋር የምመጣው። እናቴ ክብር ምስጋና ይግባት። ሁሌንም መጀመር ይሄንም መጨረሻውን የምታሳምሮ እሷ ናት። ከሰው ጉዳና አንስተኝ፣ ከሰው አይና አንስተኝ እዚያ ያበቃት ድንግል ማርያም። መጨረሻውን ከረሳኝ ስነግራት እዚያው እመቤቴ ብርሃን አሳየች በውስጥ ብርሃን ለደስታን ብላ ነገረች። እመቤቴ ድንግል ምን ይሳንሻል አልኳት። በቃ ሁሌም መንገዴን ታሳምርልኛለች። ከስንት ከሶስት ሞታ አተርፋኛል። ለዚያ ብቀታኛል አው ጥቃሪ በደጃ ይዬ ደግሞ ትልቅ ምስጋና እና ለዓለም ምስክር ያለው በቃ ይሄንን እንግዲህ እንደኔ ጥቅስ ይናገራል ብላችሁ የጠበቃችሁ ሰዎች ምንም ማድረግ አይቻልም። ይሄ ነው ጥቅሱ፣ ይሄ ነው ማርያም ታማልዳለች የሚል አንድ ጥቅስ ይዘህልኝ ትመጣለህ። እሺ፣ ጥቅሱ ይሄ ነው ይሁን ክብር ላይ ኢየሱስ ይሁን። ምንም ማረግ አይቻለም። አሁን እዚህ ጋር ብሽሽቁን ተውና እውነት እንነጋገር። በመጽሐፍ ቅዱስ ላይ የለም፣ መጽሐፍ እንደዚህ አይናገርም። አማላጭን ኢየሱስ እንደሆነ አስረግጦ ይናገራል ሮሜ 834 ዕብራውያን 725 ሌላ ቦታም አለ፣ ኢየሱስ አማላጅ እንደሆነ ይናገራል። ሌላ የለም። ሰው የለመደውን ነገር መቶ ይከብዳል። ይሄ እኮ ልምድ ሆኖ ነው እንጂ እስከየት የለም። የልም እኮ በቃ ይሄ ልምድ ስለሆነ በቃ አንዴ አምነናል ይዘናል፣ አይሠራም። የተጻፈውን እንቀበል። አንድ ጥቅስ ምን እንደሆነ የርቀውን በእውነት አሳዝንም። መጽሐፍ ከምናገረው ውጭ የሰው አፈታሪ ወይንም የሰውን አንጀት የሚበለው የሆነ የተጻፈውን አምጣ። ህይወት እሱ ነው። ይሄኮ በልምድ የምንለው መንገድ እኮ አይደለም የሆነ ሰው ሰራሽ ትምህርት አቆሙ። መጽሐፍ የምናገረውን እናውራ። እውነት ለመናገር ያቃሉ እኮ በቃ ያመነውን አምነናል። ስለምኑ እኮ ነው እንዲህ የሚከራከሩት? የለም በመጽሐፍ ቅዱስ ላይ አራት ነጥብ ካለ አምጣ እኔም ማጣለሁ። ኢየሱስ ግን ብቻውን ያድናል። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስም ስሙ ኢየሱስ ያድናል። ኢየሱስ ጌታ ነው ስትባሉ አሜን። ኢየሱስ ጌታ ነው፣ ሃሌሉያ ኢየሱስ ያድናል በሉ ተብላችኋል። ኦርቶዶክሳውያን አብዛኞቻችን ኢየሱስ ጌታ ነው ሲባል እንናደዳለን። ለምንድን ነው? ሌላ ኢየሱስ አለ እንዴ? ቅዱስ ገብርኤል ወንድ ልጅ ትወልጃለሽ ስሙንም ኢየሱስ ትይዋለሽ ብሎ ያበሰራት ስሙ ነው። እነሱ ስላዘወተሩት እኛ መጥላት አለብን? በቀደም አንዴ ቤት ሰራተኛ እቃ ወድቆባት በኢየሱስ ስም ስትል ሴትየዋ ድልቅን ያደረጓት እንደዚህ ምላሷ እስኪንጠለጠል የምናባሽ የምን ኢየሱስ ነው ብለው እንቲ ከስሙ እየተራራቅን እየተጣላን አይመስላችሁ? አንድ ሰው መጥቶ ኢየሱስ ጌታ ነው ካለ፣ በቃ ያ ሰው ሌላ ስም ይሰጠዋል፣ ይፈረጃል። ለማንኛውም ኢየሱስ ጌታ ነው ስትባሉ አሜን ሃሌሉያ በሉ ተብላችኋል። አይናችሁ እንደ ድኩ ላይ ፍጠጥ። አሁን እንደዚህ አይነት ነገር ስንሰማ ደስ አይል፣ ደስ ይለኛል። በቃ ትውልድ እየነቃነ ኢየሱስ ጌታ ነው ኢየሱስ ጌታ ነው ሲባል ያዙ ይልቀቁኝ አትበሉ። እንደ ድንጋይ ኮምኒስቶ አታዙ። ኢየሱስ ጌታ ነው። ይህን እኛ እኮ አይደለም ጴንጤ አይደለም የተናገረው ባይቀምላቁ መጽሐፍ ነው። መጽሐፍ የሚናገረው መቀበል ነው። አለቀ። ኢየሱስ ጌታ ነው በትክክል። የጴንጤ የጴንጤቆስ የሁሉም ነው። ክብር ለኢየሱስ ይሁን። አራቱን እንዲ እየነቃ ነው። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ሰው አይደለም አንይምሉ ማለት ኢየሱስ ጌታ ነው ምናምን ነገር ብዬ ስ ይደብርሃል ነው? አልመችህም ነው? እኔ ጴንጤ በመሆኔ አንተ ይደብርሃል ነው? ለምን ድር እያሉ ነው? ለምን ህይወቱ አልተመስቃቀል ይሁን አለ አይደል? ለምን ሰጣ ገባ ውስጥ አልገባም ምናምን እ የእኔ ህይወት በመስተካከሉ አንተ ይደብርሃል ነው? እኔ እኮ ኢየሱስ ጌታ ነው ብዬ የምልህ ጌታ ስለሆነ ብራዘርዬ ጌታ ላደረገው እኮ አይደለም ጌታ ስለሆነ ነው። ኢየሱስ ጌታ ነው የሚል የትኛውም ሃይማኖት ጴንጤ፣ ኦርቶዶክስ፣ ሙስሊም፣ ካቶሊክ፣ ጆባ፣ ሁሉም እኮ የራሱን አምላክ አምላኬ ነው ብሎ ይናገራል። እና አንተ ስለደበረ እኔ ኢየሱስ ጌታ ነው ማለት እንዳቆም ነው የምፈልገው? ቀልደኛ ነው ቀልደኛ ለአንተ ያስጣል። አንተ አልወደድክም፣ አንተ አልፈለክም፣ እና ኢየሱስ ጌታ ነው ማለትን እናቁም? እንደውም አሻሽለን ጨመር አድርገን ነው የምንለው። ኢየሱስ ጌታ ነው፣ አዳይ ነው፣ ፈዋሽ ነው፣ ህይወት ነው፣ ሁሉ በሁሉ ነው። በቃ በቂያችን ነው፣ ብቻውን ያደናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ሰው እንደ ዛሬ ምን ልላችሁ ነው የመጣሁት መሰላችሁ? በውድ የገዛነውን ዕቃ የቱ ጋር ነው የምናስቀምጠው? እንደ ሽንኩርትና እንደሆነ እንደ ኮት እንደ ምናምን ዝም ብለን ጣል አናደርገውም አይደለ? ቁልፍ ውስጥ ነው የምናስቀምጠው። ሴፍቲ ቦክስ ውስጥ ነው የምናስቀምጠው አይደል? በወረቀት በብር ለገዛ ነው ማለት ነው። ንብረት እንጠነቀቃለን፣ እንጨነቃለን። የምናስቀምጥበትን ቦታ የቱ ጋ ይሻላል አድርገው ምናምን እንላለን። ሰዎች እራሳችንንስ፣ የቱ ጋር ነው የምንቆለፈው? እራሳችንንስ፣ የቱ ነው የኛ ሴፍቲ ቦክሳችን? ሴፍቲ ዞናችን የቱ ጋር ነው? እኛ ምን ያህል ውድ እንደሆነን ግን አውቃችኋል? ከአይምሮ በላይ ውድ ነን። እኛ በአንደበታችን ልንገልጸው ከምንችለው በላይ እኔና እናንተ ውድ ነን። ለምን አትሉ የክርስቶስ ስለሆነ በክርስቶስ ደም የተገዛን ስለሆነ የሰው አእምሮ ሊመረምረው ከሚችለው በላይ ዋጋ የተገዛን ስለሆነ የሱ ንብረቶቹ ስለሆኑን፣ ሰዎች እኔና እናንተ ቦታችን የት ነው? ሴፍቲ ዞናችን ሴፍቲ ቦክሳችን የትኛው ነው? የእናንተን አላውቅም፣ እኔ ግን የኔን ሴፍ ዞን ወይም ደግሞ ሴፍቲ ቦክስ የምለው የእግዚአብሔር አምላክ ቃል ነው። ቃል ኪዳኖቹ ናቸው። ቁልፎቹ እዚህ ውስጥ አሉ። ሴፍቲ ቦክሱ እዚህ ውስጥ አለ። ሴፍ ዞናችን የቱ ጋር ነው? አምላካችንን በማመስገን ውስጥ ነው። ለሱ እሺ በማለት ውስጥ ነው እሱን በየጊዜው በመተሻሸት ውስጥ ነው። ለሱ በመንበርከክ ውስጥ ነው የኛ ሴፍቲ ቦክሳችን፣ ሴፍቲ ዞናችን፣ ሴፍቲ ዞናችን። በጣም እድለኛ ነኝ በአንተ ደም ስለተገዛው ለአንተ አንተ ለእኔ ዋጋ ተምነህ በደም ስለገዛህን እኔ በጣም እድለኛነን ነን በማለት ውስጥ ነው። አመሰግንሃለሁ በማለት ውስጥ ነው። በጣም እድለኞች እኮ ነን ማለት፣ በጣም እድለኞች ነን። በምድር ላይ እንደኛ አይነት ውድ ነገር የለም። ከእግዚአብሔር ቀጥሎ የእግዚአብሔር ልጆች ነን። የክርስቶስ የክብር እቃዎቹ ነን። የመንፈስ ቅዱስ፣ የክርስቶስ መንፈስ የክብር እቃው ነን፣ መኖሪያው ነን፣ ታድለን። የእግዚአብሔር አምላክ ምሕረት ቸርነቱ፣ አባታዊ ፍቅሩ ከኔም ከእናንተ ጋር ሚሆን ደናሁኑ ተባረኩ። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንዴት ደስ እላለሁ። የሆነ ነገር ስኖር ትልቅ የምትሆን ከዛ ስታጣ ድሃ ስትሆን ትንሽ የምትሆን አይደለ? አንተ የኢየሱስ ነህ፣ በደሙ ተገዝተሃል። አንተ እንዴት ነው ትንሽ አድርገን አሰን የምታዩ? ክብር ለኢየሱስ ኢየሱስ ይሁን። ውድነን ኢየሱስ ያድናል። ደስ የሚል ቆንጆ መልእክት። ክብር ሁሉ ለኢየሱስ ይሁን ስሙ በጊዜ ሂደት የተሰረቅነው ነገር ካለ ዛሬ ይመለስልን፣ በኢየሱስም ይመለስልን። የድሮ ረሃባችን ይመለስልን፣ የድሮ ናፍቆታችን ይመለስልን፣ የድሮ መረዳታችን ይመለስ። የሚያጠወልግ ነገር ከህይወታችን የተጠረገ ይሁን። ብዙ ቃላት እያወራ ግን የተወለገ ሰው ህይወት፣ ብዙ ቋንቋም የሚያወራ ብዙ የእግዚአብሔር ቃል የሚመስሉ ነገሮችን የሚደረድር ግን ሁለድ ያለ ለስራ የማይመች የእግዚአብሔር መንግሥት በአግባቡ የማይጠብቅ ነው። ይሄ የተነቀለ ይሁን፣ ተና ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። በጊዜ ሂደት ቀስ በቀስ ሰይጣን ቦርቡሮ የወሰደውን ነገር በኢየሱስ ስም የተመለሰ ይሁን። ክብር ሁሉ ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ኢየሱስ ያድናል። ምንም ማድረግ አይቻልም። ዛሬ የነበሩ መልእክቶች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። ለሰብስክራይብ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።